ጤና ይስጥልኝ የተወደዳችሁና የተከበራችሁ የኬርታ ግሎባል ሳውንድ ተከታታዮቻችን በሙሉ፣ እንዴት ቆያችሁልን? በዛሬ ዕለት ሞላ ማሩ የጥረት አብነት የተሰኘውን ክፍል አስራ ሶስትን ወደ እናንተ ይዘን ቀርበናል። ከወዲሁ ስለ አብሮነታችሁ ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ነባሮቹ ላይክ ሼር፣ እንድታደርጉን በፍቅርና በትህትና እየጠየቅን ሞላ ማሩ የጥረት አብነት ከ918 እስከ 972 ዓ ም አዘጋጅ ብርሃኑ ሰሙ ክፍል 13 እንሆ። ክፍል ሁለት ሞላ ማሩና ተካ ይገኑ። ሞላ ማሩና ተካ የገኖን የሚያመሳስላቸው ብዙ ነገር አለ። ሁለቱም ከጉራጌ ቤተሰብን የተወለዱት ሁለቱም በጋብቻ ብቻ መቀጠል ያልተቻለ ቤተሰብ ልጆች ናቸው። የሞላ ማሩ ቤተሰቦች ባለመስማማት ሲለያዩ፣ ተካየገኖ የአባቱ ሞት ነበር ለቤተሰቡ መፍረስ ምክንያት የሆነው። በዚህ ምክንያት ሁለቱም በልጅነታቸው የወላጆቻቸውን ፍቅር እንደሚገባ አላገኙም። ይህም መነሻ ሆኗቸው ከልጅነታቸው ጀምሮ ራሳቸውን ለማኖር ባገኙት ሥራ ላይ ለመሰማራት ተገደዋል። ሁለቱም ወደ አዲስ አበባ የመጡበት ዘመን ተመሳሳይ ነው። ሁለቱም ጫማ በማሳመር በሊስትሮነት ሥራ ውስጥ አልፈዋል። የሊስትሮነት ሥራቸውን አቁመው ወደ ሲጃራ ንግድ የዞሩት በአንድ ጊዜ ነው። ሁለቱም የጎዳና ላይ ነጋዴ ነበሩ። በፋሽስት ጣሊያን ወረራ ማግስት የአዲስ አበባ ማዘጋጃ ቤት ለጎዳና ነጋዴዎች እውቅና ሲሰጥ ሁለቱም ባንድ ጊዜ ነበር በእድሉ የተጠቀሙት። ሁለቱም በገንዘብ መንዛሪነት ስራ ውስጥ አልፈዋል። ከህንድ ከቱርክና ከአርመን ነጋዴዎች ጋር በሽርክና የሰሩት ተመሳሳይ ታሪክም አላቸው። የትም ይሁን መቼ ጊዜንን በስራ ማሳለፍ የራስን ህይወት ከማሸነፍ በዘለለ ከፍተኛ የሆነ ለውጥና እድገት እንደሚያመጣ ሁለቱም ተረድተዋል። ይህንንም መረዳታቸውን በተግባር ለማሳየት ሞክረዋል። ሞላ ማሩና ማሩና ተካ የገኖ ወደ አዲስ አበባ የመጡበትና ስራ የጀመሩበት ዘመን አንድ ቢሆንም በመጀመሪያ አይተዋወቁም ነበር። የሊስትሮነት ስራ የጀመሩበት ዘመን የፋሲስት ወረራ አብቅቶ ነፃነት በተመለሰበት ወቅት ሲሆን ወደ ሲጃራ ነጋዴነት የተሸጋገሩት በ1942 እንደ ኤሮፓ አቆጣጠር ገንዘብ የሚመነዝሩት ስራ ከህንድ ነጋዴዎች ጋር በመተባበር ነበር የሚሰሩት። ሁለቱም አገልግሎቱን የሚሰጡት በመርካቶ የምንዛሬ ተራ ነበር። በግለሰቦች ይመራ የነበረው የገንዘብ ምንዛሬን የማቅረብ አገልግሎት የሀገሪቱን ኢኮኖሚና የህብረተሰቡን ኑሮ አናግቷል በሚል ቅሬታ ሲነሳና መንግስት የገንዘብ ምንዛሬዎችን እያሳደደ መክሰስና ማሰር ሲጀምር ሁለቱም ስራ ያቆሙት በአንድ ጊዜ ነበር። ሁለቱን የሚያመሳስላቸው ሌላኛው ነገር ከአንድ ስራ ወደ ሌላ ስራ ዘርፍ መቀየር ሲያስቡ ቆም ብሎ የማሰብና የማሰላሰያ ጊዜ ይወስዱ ነበር። ሁለቱም በጣሊያንኛ መግባባት የሚያስችል የቋንቋ ችሎታ ነበራቸው። በዘመኑ ማዘጋጃ ቤት ለጎዳና ነጋዴዎች በጎዳና የመነገድ ፈቃድ ሲሰጥ አንዱ መመዘኛው የውጭ አገራት ቋንቋዎችን ወይም ጣሊያንኛና ፈረንሳይኛ ማወቅ ስለነበር ይህንን በማለፋቸውም ነበር የተመረጡት። በዘመኑ ለዚህ ስራ ሰባ አምስት ሰዎች ተመርጠው ነበር። የጎዳና ሲጃራ ንግድ ፈቃድ ለማውጣት ሁለት መቶ የማሪያ ቴሬዛ ገንዘብ ካፒታል ይዞ መገኘትም ግድል ነበር። የቋንቋ ችሎታና የተጠየቁትን ገንዘብ አሟልተው በጎዳና ሲጃራ ነጋዴነት ስራ ውስጥ ተሰማርተው የነበሩት ሞላ ማሩና ተካ የገኖ ሲጃራ ንግዱ ሲቀዛቀዝ ሌላ የስራ ዘርፍ ለመቀየር ተገደዋል። ለስራው መቀዛቀዝ ምክንያት የነበረው የኢትዮጵያን መንግስት ለመርዳት የመጡት እንግሊዛውያንና አዲስ አበባ የነበሩት ጣሊያናውያን ቁጥር እየቀነሰ መምጣቱ ነበር። ሁለቱም ከንግድ ስራቸው ጋር የተያያዘ የታሰሩበት አጋጣሚም ነበር ተካይ ገነው የአረቄ ምርቱ እንዲያከፋፍሉለት ወደ ጅማ የላካቸው ኮስታ አንቶኒሞስ የተባሉ የውጭ ሀገር ሰው በስራቸው ስኬታማ መሆናቸውን ሲያይ በሐሰት ወንጅሎ አሳስሯቸዋል። ሞላ ማሩ አረቄ በውክልና ለማከፋፈል ወደ ጎንደር ሄዶ በኪሳራ ከተመለሰ በኋላ ወደ ምስራቅ ኢትዮጵያ ሄዶ ከተሰማራበት የኮንትሮባንድ ንግድ ጋር በተያያዘ ለእስር ተዳርጓል። በ1966 ዓ.ም ቱ አብዮት ከፈነዳ በኋላም ሁለቱም ለእስር ተዳርገዋል። በሁለቱም ለአደጋ እንዳይደርስና ከእስር እንዲፈቱም የኮሎኔል መንግስቱ ኃይለማርያም እገዛ አግኝተዋል። ኮሮኔል መንግስቱ ኃይለማርያም ምንም አይነት እድፍ ያልተቀላቀለበት ኢትዮጵያዊ ስለሆነ አደጋ ብታደርስበት ውርድ ከራሴ በማለት የተከ የገኖን ህይወት ታድገዋል። በ966 ዓ ም የአብዮት ግርግር ብዙ ባለሀብቶች ለእስርና እንግልት ሲዳረጉ ሞላማሩ ስድስት ወር ብቻ ታስሮ ለመፈታቱ አንዱና ዋነኛው ምክንያት ኮሎኔል መንግስቱ ኃይለማርያም ነበሩ። ሁለቱም በሁለተኛ ትዳራቸው ጸንተው በመቆየታቸው ብቻ ሳይሆን ከትዳር አጋሮቻቸው ጋር ሆቴል በመክፈት ይመሳሰላሉ። ተካይገኖ የጅማውን ደጊቱ ሆቴል ሲከፍቱ ሞላ ማሩ የዲላውን ባልቻባ ነፍሶና የአዲስ አበባውን አብነት ሆቴል በመክፈታቸው ይመሳሰላሉ። ሁለቱም ለኢንዱስትሪው ልዩ ትኩረት ይሰጡ ነበር። ተከይገኑን በቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት ተሸላሚ ያደረገው አቋቁሞት የነበረው አግሮ ኢንዱስትሪ ሲሆን ሞላ ማሩን የቀኝ አዝማችነት ማዕረግ ያሰጠው ኮንስትራክሽንን ጨምሮ በኢንዱስትሪው ዘርፍ ያደርግ የነበረው እንቅስቃሴ ላቅ ያለ ስለነበር ነው። ሁለቱም ከውጭ አገር ባለሀብቶች ጋር በሽርክና በመተባበር መስራት የጀመሩት ከወጣትነታቸው ዘመን አንስተው ነበር። ሞላ ማሩና ተካይ ገኖ የሲጃራው ንግድ ሲቀዘቅዝ ሁለቱም ወደ ትውልድ መንደራቸው ነበር የሄዱት። በዚያው አጋጣሚ ነበር ሁለቱም የመጀመሪያ ትዳራቸውን የመሰረቱት። የሁለቱም የመጀመሪያ ትዳር ባለመዝለቁ ይመሳሰላሉ። ሁለቱም ሁለተኛና ዘላቂ የሆነውን የትዳር አጋራቸውን ያገኙት ከአዲስ አበባ ውጭ ለስራ ጉዳይ የሄዱበት አጋጣሚ ነበር። ሞላ ማሩና ተካ የገኖ የአረቄ ንግድ በውክልና መስራታቸው ያመሳስላቸዋል። ከፋሽስት ጣሊያን ወረራ ማግስት የንጉሰ ነገስቱ መንግስት ከተረጋጋ በኋላ የንግዱ ኢንዱስትሪ በአዲስ አበባ ብቻ ሳይሆን በየጠቅላይ ግዛቱም ቀስ በቀስ መስፋፋት ጀመረ። በፋሽስት ጣሊያን ዘመን ጠቅላይ ግዛቶችን ለማገናኘት የተሰሩት መንገዶች የህዝቦችን ግንኙነት ለማቀራረብና ለንግድ ስራው መስፋፋት የራሱን አስተዋጽኦ አድርጓል። በአዲስ አበባ ከተማ ይገኙ የነበሩት ግሪካውያን ወደ ኢትዮጵያ የመጡት በሁለተኛው የዓለም ጦርነት ወቅት ከደረሰባቸው መከራ ለማምለጥ ነበር። ግሪካውያኑ በአዲስ አበባ ከተማ የአረቄና የቢራ ፋብሪካ በመክፈት ስራውን በማስፋፋት ረገድ ቀላል የማይባል ሚና አከናውነዋል። በ1940ዎቹ መጨረሻ እንደ አውሮፓ አቆጣጠር የአረቄ ንግዳቸው በመላው ኢትዮጵያ ለማስፋፋት በትጋት መስራት ጀመሩ ሞላ ማሩ የጥረት አብነት ከ1918 እስከ 1972 ዓመተ ምህረት ብርሃኑ ሰሙ እንዳዘጋጁት ክፍል 13 በዚህ ተጠናቋል ቀጣዩን ክፍል በሌላኛው ፕሮግራማችን ይዘን እስክንገናኝ ድረስ ለቻናላችን እንግዳ የሆናችሁ ሰብስክራይብ ነባሮቹ ላይክ ሼር እያደረጋችሁ የጀግኖቻችንን ታሪክ ለሌሎች አጋሩ። ዳለሁኝ አበቃሁ።